ይህ አንዱ ክንፍ የቀረው ለታሪክ ያስቀመጥነው ነው፣ የቤተ ክርስቲያን ክፍል ነው። በጭቃና በእንጨት በቆርቆሮ ተለውጦ አሁን የምንገኘው ውድ የሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደ መስምጣቸኋል አሁን የምንገኘው በሆሳና አገረ ስብከት ባሽራው ቅዱስ አንጦንዮስ ቤተክርስቲያን ነው። የቅዱስ አንጦንዮስ ቤተክርስቲያን ከተመሰረተ 75 ዓመታት ያስቆጠረ ሲሆን 25 ቅርንጫፍ ቤተጸሎቶችም የሚገኙበት ነው። የቅዱስ አንጦንዮስ ቤተክርስቲያንን የ75 ዓመታት ጉዞ የቤተ ክርስቲያኑ ቆሞስ ክቡር አባ ኤርሱሞ ጎዴቦ የሚያስቃኙ ይሆናል። አብራችሁን ቆዩ። ሳና አገረ ስብከት አሽራ የሚገኘው የቅዱስ አንጦንዮስ ቤተክርስቲያን ካለበት ትንሽ ራቅ በምትል ጋማሻ በምትባል ቦታ ላይ ፈረንሳዊ ሚስዮናዊ አባ ሬጂናል ምዕመናንን ያገለግሉ ነበር። እቺ ቦታ፣ የቆምኩበት ቦታ እንግዲህ በመጀመሪያ ካቶሊክ ቤተክርስቲያን ወደዚህ ስመጣ አባ ሬጂናል የሚባሉ የፈረንሳይ ሀገር ሚሽነሪ ከዚያ በፊት እላይ ገመሻ የሚባል ሰፈር ላይ በበቅሎ መጥተው በማረፍ ሳር ቤት ሰርተው፣ ያ ቦታ ትንሽ ለክርስቲያኖች ሩቅ ስለነበረ ወደዚህ በመምጣት አሁን የሚናየው እቺ ስፍራ ሳር ቤት ሰርተው በሳር ቤት ውስጥ ሆነው ማደሪያቸው በዚህ በኩል፣ በዛች በኩል ደግሞ ቤተ ክርስቲያን አድርገው ሲቀድሱ ኖረዋል። ሰዎች ትምህርት እንዲያውቁ፣ እንዲበለጽጉ፣ እንዲያድጉ ስለሚፈልጉ ከቤተ ክርስቲያን ጎን ጎን አድርገው እዚህ ላይ ሰዎችን ተማሪዎችን ያስተምሩ ነበረ። ይህ ቦታ ደግሞ ሲጠብና፣ ተማሪውም እየበዛ ሲሄድ ክርስቲያኖቹም እየበዙ ሲሄዱ በውጭ ባለው እዛ በኩል ባለው ቦታ ላይ ትምህርት ቤት በመስራት ትልቅ ትምህርት ቤት ሰርተው በዛም እንግዲህ ፊደልን አስተምረው ህዝቡን በትክክል መርተዋል። ህዝቡም እንግዲህ በደስታ ተቀብሏቸው ሩቅ አገር ለቅዳሴ የሚሄዱ ሰዎች እዚህ በቅርቡ ቅዳሴ ስላገኙ ህዝቡ ሉ ተሰብስበው እግዚአብሔርን ቃል በደንብ ይሰሙና ያዳምጧቸው ነበረ። ከልብ ስለሚሰሩ አባ ሬጂናል የህዝብ ፍቅር ስለነበራቸው ህዝቡም ስለሚወዱ ከህዝቡ ጋር ተባብረው ሁሉን ነገር ያስተካክሉና ያመቻቸው ነበረ እንጨት ሲፈልጉ እንጨት እያመጡ ሳር ሲፈልጉ ሳር እያመጡ፣ በብዙ መልኩ እየተባበሩ ይሄ ቦታ የሁለተኛ ቤተ ክርስቲያን ሆኖ በቅራ በሚለው ስም ከላይ መጥተው እዚ ይዘው እዚ የነበሩትን ባለአባቶች መሬት ጠይቀው የቆዳ ያክል እንኳ መሬት ስጡን ብለው ይህንን መሬት ትንሽ ቆዳ የሚታክል መሬት ሲሰጡ ቆዳውን ዘልዝለው ገመድ በማድረግ መሬቱ ሰፊ አድርጎ በመውሰድ ይህንን ቦታ አስፍተዋል። በዚህ መልኩ እቺ ቤተክርስቲያን በዚህ ቦታ ጀምራለች። በዚህ ሁኔታ ነው እዚህ የጀመረው። ይህ ሳር ቤቱ ደግሞ እየጠበበና ሰው እየበዛ ሲሄድ ከዚህ አዳራሽ ጀርባ በኩል የነበረው በመስቀል መልክ የተሰረው የተሰራው ቤተክርስቲያን በጭቃ እና በእንጨት በቆርቆሮ ተለውጦ የብዙ ክርስቲያኖች መጠለያ ሆኖ ሲያገለግል ኖረዋል። የሁለተኛው ቤተ ክርስቲያን ግንባታ ላይ ምእመናን ከሩቅ ቦታዎች የመስሪያ ቁሳቁሶችን ተሸክመው በማምጣት የእምነታቸውን ጥንካሬ ያሳዩበት ከመሆኑ ባሻገር ቅሪቱ አሁንም የሚገኝና የቀድሞ ቤተ ክርስቲያንን ማንነት የሚናገር ነው። በአሁኑ ጊዜም የመዘምራን የልምድ ቦታ ሆኖ በማገልገል ላይ ይገኛል። ይህ ቤተ ክርስቲያን ቅድም ካየነው ከሳር ቤቶ ሲጠብ እንግዲህ እዚህ መጥቶ የተሰራ መስቀለኛ፣ በመስቀል ቅርጽ የተሰራ ቤተ ክርስቲያን ነው። ይህ አንዱ ክንፍ የቀረው ለታሪክ ያስቀመጥነው የቤተ ክርስቲያን ክፍል ነው። ይህ ወጣቶች እና ሴቶች እና ወጣት ወንድ ወጣቶች የሚቀመጡበት በኩል ነው። ይህንን እንግዲህ አሁን በዛው መንፈስ ሆነው የቤተ ክርስቲያኑም ክብሩን ለመጠበቅ ብለን አስቀምጠን ወጣቶች አንድ ኮሄር ወይም ሁለት ኮሄር እዚህ መጥተው መዝሙር ያጠናሉ። ትምህርት ይማራሉ። ትምህርት የክርስቶስን ያጠናሉ። እዚህ ይህ እንግዲህ ለቅርስነት ያስቀመጥነው የቤተ ክርስቲያን ክፍል ነው። ይህ ቤተ ክርስቲያን ሲሰራ እንግዲህ በውስጥም ገብተን እናያለን። ትልልቅ ምሰሶዎች እስከ አረካ ድረስ ሄደው ክርስቲያኖች በትከሻ ተሸክሙ አምጥቶ የሰሩበት ቤተ ክርስቲያን ነው። እንጨት ሁሉ ከሌላ ቦታ ክርስቲያኖች በጉልበታቸው በትከሻቸው ተሸክሙ አምጥተው ይህንን በጭቃ ሰርተው በትልቁ ለክርስቲያን አገልግሎት እየዋለ የተገኘበት ቤተክርስቲያን ነው። እንግዲህ ይህ ለታሪክ ያስቀመጥነው ቤተክርስቲያን አንዱ ክፍል ነው። እስቲ አሁን ደግሞ ገብተን ውስጥን እንይኸው ስቴ ስለዚህ የቤተክርስቲያኑ የውስጡ ክፍል ይህን ይመስላል። ይሄ አንዱ ክንፍ ነው። በዚህ የሚታየው በር ክርስቲያኖች ወይም ወጣቶች በዚህ በኩል የሚገቡበት በር ነው። በጭቃ ነው የተሰራችው። እነዚህ የጽድ ምሰሶች፣ በመሃል ያሉ እዚህም እዚህም ያሉ እነዚህ ምሰሶች እንግዲህ እስከ አረካ ድረስ በማሄድ ክርስቲያኖች በትከሻቸው ተሸክሞ እርጥቡን ተሸክሞ አምጥተው ጥልቅ እምነት ስላላቸው ያመጡት ነው። እንግዲህ ለቅርስ ተቀምጠዋል። እስካሁን አልበሰበሰም፣ ምንም አልሆነም። የቺ ክፍል እንግዲህ በዚህ በኩል ወጣቶች በዚህ በኩል ሴቶች በዚህ በኩል ወንዶች ተቀምጦ የሚያስቀድሱበት ቦታ ነው። በዚህ በኩል ደግሞ የፈረሰው አልታሪ በዚህ በኩል ነበረ። ከዚህ ፊት ደግሞ ወደዚ ሄዶ ደግሞ ክርስቲያኖች የሚቀመጡበት ወደዛ ደግሞ ሌላ ይህን የሚያክል ነበረ፣ ፈርሶ እንግዲህ አዲስ አዳራሽ ተሰርተዋል። ይህ ውስጡ እንግዲህ የድሮ የነበረው የቤተ ክርስቲያኑ ቅርጽ ይህን ይመስላል ለቅርጽነት ያስቀመጥ ነው ነው ከዚሁም ጋር እንግዲህ ምናልባት እዚህ የመዝሙሩ አልበሞቹም በዚሁ ስር ያስቀመጡበት ምክንያት ለመስታወሻነት እንዲሆን ሁሉ ከአንቴ የምለው መዝሙር በዚሁ በአሽራ ቅዱስ አንጦንዮስ ቤተ ክርስቲያን መዘምራን የተዘጋጀው ይህ መዝሙር እንግዲህ ለዚ ቤተ ክርስቲያን ውስጥ እንደ ቅርጽነትም እንዲቀመጥ ብለው በዚቹ በድሮው ቤተ ክርስቲያን በቀረችው ቦታ እዚህ አስቀምጠዋል። አሁን የድሮውን ቤተ ክርስቲያን በዚህ መልኩ አይተናል። አሁን ደግሞ አዲሱን ቤተ ክርስቲያን ለማየት ወደዚያው እንሄድ። አባ ሬጂናል ቀደም ያሉትን ሁለቱን የቤተ ክርስቲያን ህንጻዎች ካሳነጹ በኋላ አባ አድሪያኖ ጋቴ የሚባሉ ካህን አሁን የሚታየውን የቅዱስ አንጦንዮስ ቤተ ክርስቲያን ከምዕመናን ጋር በመተባበር አንጸዋል። አባ አድሪያኖ በሆሳዕና አገረ ስብከት ሀደሮ የሚገኘውን የቅዱስ ፒዮስ ቤተ ክርስቲያን ያነጹ መሆናቸው የሚታወስ ነው። ይህ አዲሱ ቤተ ክርስቲያን የተሰራው በአባ አድሪያኖ ጋቲ አማካይነት ነውና፣ ይህ ቤተ ክርስቲያን በ984 ወይ 85 ጀምሮ በ990 ዓመተ ምሕረት ያለቀ ቤተ ክርስቲያን ነው። ይህን ቤተ ክርስቲያን አባ አድሪያኖ ጋቲ ህዝቡን በጣም ስለሚወዱ፣ በህዝብ ልቡ ስለነበሩ ለትልቅ ህዝብ ትልቅ ቤተክርስቲያን ያስፈልጋል በማለት ይህን ቤተ ክርስቲያን ቅርስ እንዲሆን ብለው ትልቅ መሰረት አቁመው ይህንን ቤተ ክርስቲያን ለህዝቡ ሰርቶ አሰረክበዋል። ያው በህይወት ስለሌሉ ነፍሳቸውን እግዚአብሔር በገነት ይቀበልን እንላለን። ብዙ አመታትን እዚሁ የቆዩ አባት ናቸው። ብዙ ህዝብን ያስተማሩ፣ ብዙ ትምህርት፣ ብዙ ነገሮችን፣ ብዙ የስራ ልምዶችንም ያስተማሩ ይህንን ቤተ ክርስቲያንን ሰርቶ አሰረክበዋል። እነዚህ ድንጋዮች፣ እነዚህ ጡቦች፣ እነዚህ ሁሉ እዚው በዚቹ ግቢ የተሰሩ ናቸው። እነ ብራዘር ሞሪሶ ሆነው ይህንን ማሽን አምጥተው በዚው ሰርተው በህዝብ ጉልበት ብዙ ነገሮችን ይህንን ሰርተዋል። አሁን የምናየው እዚህ በዚሁ በኩል የሚታዩት ሪቴንሽን ወል በጣም ከፍታ ነበረና፣ ድንጋያማ ቦታ ነበረ ክርስቲያኖች በሙሉ በራሳቸው ጉልበት በራሳቸው አቅም መቆፈሪያ ይዘው ድንጋዩን አወጥተው አፈሩን አወጥተው ይህን የሚታዩትን ከዚህ ከፍታ ያለውን ሁሉ ዝቅ እስከሚል ድረስ ቆፍረው ይህንን ደልድለው በክርስቲያኖች ጉልበት የተሰራ ቦታ ነው። ይህንን እንግዲህ ህዝቡ በሳቸው አስተባባሪነት እየተመካከሩ ደከመን ሰለቸን ሳይሉ ቀንና ማታ ሰርተው ይህ ትልቅ ቤተ ክርስቲያን ለማየት ህዝብ ክርስቲያኑ በሙሉ አቅሙ የሰራበት ይህ ቦታ ይህ ቦታ እንግዲህ ከዚህ ጀምሮ እስከ ታች ድረስ የተቆፈረው በህዝብ ጉልበት ነው፣ በክርስቲያኖች ጉልበት ነው። አሁን የምታዩት የቤተ ክርስቲያኗን ቅርጽ ታያላችሁ። ከላይ በደም መልክ ጠብታ መልክ የሚመስሉ ይሄ ወደታች ወደታች የሆኑ እነዚህ ምልክቶች በምልክት ነው የተሰራው። መስቀሉ ከላይ ያለ ከመስቀሉ በፈሰሰው ደም ምሳሌ ነው። እነዚህ ምልክቶች ጠብታ ይመስላሉ። ይህ የሚያሳየው እንግዲህ በመስቀሉና በደሙ እንደዳንን፣ ቤተ ክርስቲያን ውስጥም ደግሞ ክርስቶስ በመንበረ ታቦት በየቀኑ እንደሚሰዋ፣ ስለኛ ደሙን እንደሚያፈስ፣ በቅዱስ ቁርባን ሁሌ እንደሚገኝ የሚያሳይ የደም ጠብታ ምልክት ነው ከክርስቶስ መስቀል ስለ የፈሰሰው። አሁን ደግሞ ወደ ቤተ ክርስቲያን ውስጥ ገብተን እናያለን። ቤተ ክርስቲያኗ ሶስት በሮች አሏት። ትልቁ በር ሙሉ ክርስቲያኖች የሚገቡበት በዚህ አለ። ወንድ ወጣቶች የሚገቡበት በር በዚህ በኩል አለ። ሴት ወጣቶች የሚገቡበት በር በዚህ በኩል አለ። ወንበሮቹ እንደምታቁት እንደምታዩት፣ በዚህ መደዳ አባቶች የሚቀመጡበት ቦታ ነው። በዚህ መደዳ ደግሞ እናቶች የሚቀመጡበት ቦታ ነው። በዚህ በኩል የሚታዩት ወንድ ወጣቶች የሚቀመጡበት ቦታ ነው። መዘምራንም የሚዘምሩበት ቦታ ነው። በዚህ በኩል ሴት ወጣቶች እህቶቻችን የሚቀመጡበት ቦታ ነው። የውስጠኛውንም ክፍል እንደሚታዩት ቤተ ክርስቲያኗ የተሰራችውም በመስቀል መልክ ነው፣ በመስቀል ምልክት ነው። ከላይ እንደሚታዩት መስቀሉ በዚህ ሄደው በዚህ ይህ እንግዲህ የመስቀል ምልክት ነው። በዚህ ከርብ ሆነው ይህ አትራኖስ አልታሪ፣ እነዚህ ሁሉ ካይናት የሚቀመጡበት፣ ዲያቆናት የሚቀመጡበት ቅዱስ ቁርባን ያለበት ቦታ ነው። ይሄ መስቀል ሲያደርጉ እንግዲህ ምንም ትርጉም አለው በመስቀሉ ነው የዳን ነው በመስቀሉ ነው ህይወት ያገኘ ነው። የዚህ ቤተ ክርስቲያን እንግዲህ በውጪም በኩልም እንደሚታዩት ቤተ ክርስቲያኗም የተቀመጠችው በመስቀል መልክ ነው። ውስጥም ያለው የመስቀል ምልክት ነው። ጌታችን ኢየሱስ ክርስቶስ ያዳነበት የዚህ ምልክት ነው። ይህ ቦታ ቃሉ የሚነበብበት ስፍራ ነው። በዚህ በኩል የተቀመጠው የቅዱስ አንጦኒዮስ እስታቹ ነው፣ የሱ ሐውልት ነው። ምክንያቱም ቁምስናው የሚጠራው በቅዱስ አንጦኒዮስ ስም ስለሆነ በቅዱስ አንጦኒዮስ ቁምስና 25 ቅርንጫፍ ቤተ ጸሎቶች ሲገኙ ምመናንም ቤተ ክርስቲያንን አስፈላጊ በሆነው ሁሉ የሚያገለግሉበት ነው። በቁምስና የሚገኙ አምስት የካፖችን ታናናሽ ወንድሞችም ወደ እነዚሁ ቤተ ጸሎቶች በመዘዋወር የቤተ ክርስቲያንን ሚስጥራት ከጥምቀት እስከ ፍታ ድረስ ለምመናን በመስጠት ያገለግላሉ። ቁምስናው ከመንፈሳዊ አገልግሎት በተጨማሪ በተለይም በትምህርት ዘርፍ እንቅስቃሴ የሚያደርግና የአካባቢው ማህበረሰብ በእውቀት ማነጽ ላይ የተሰማራ ነው። ቅዱስ አንጦንዮስ ካቶሊካዊት ቤተክርስቲያን በዚህ ቁምስና ዘርፈ ብዙ አገልግሎቶች አሉ። በቤተክርስቲያኗ ውስጥ የሚያገለግሉ አምስት የካፑቺን ወንድሞች አሉ። እኔ እዚህ እንደ ቆሞስ፣ ሌሎች አባቶችም ደግሞ የእያንዳንዳቸው ቁምስና ስር ሆነው ከዚህ እየተነሱ ሐዋርያዊ ስራቸውን ይሰራሉ። አንድ አባት በትምህርት ቤት ይሰራሉ። ትምህርት ቤት አንዱ ፓስቶራል ስራ የምንሰራበት ቦታ ነውና ስለዚህ እቺ ቤተ ክርስቲያን በአምስት አባቶች ሆኖ ተባብረን የምንሰራበት ቤተ ክርስቲያን ነው። በቤተ ክርስቲያኗ ዙሪያ ያሉት እንግዲህ 25 ቤተ ጸሎቶች አሉ። 25 25ቱም የየራሳቸው ባልደረባም አላቸው። በ25ቱም ብዙ ክርስቲያኖች አሉ። እቺ ቤተ ክርስቲያን ደግሞ በ14 ካቴክስቶች በ23 ረዳት ካቴክስቶች ሆና ስብከተ ወንጌልን ለሰው ሁሉ ታዳርሳለች። በዚሁም እንግዲህ ይህንን ስብከተ ወንጌል በላቀ መልኩ በደንብ ለሕዝቡ ለመስበክ ይቻል ዘንድ በ25ቱም ቤተ ጸሎቶች እንግዲህ እንቅስቃሴዎች አሉ። እያንዳንዱ ቤተጸሎት እንግዲህ ቁምስናንም ብዙ ሳስቸግሩ ራሳቸውን በራሳቸው እየቻሉ ቤተ ክርስቲያንን እየደገፉ ጠንካራ የሆነ አዋርያዊ ስራ የሚሰራበትም ቦታ ነው። ስለዚህ ምዕመናን፣ ወጣቶች፣ እናቶች፣ ታዳጊያን በየፈርጃቸው የየራሳቸውን ስራ ይሰራሉ። ወደ ሰባት የሚደርሱ ኮይራት አሉ። ሰባቱም ኮይራት ውስጥ ደግሞ ሕፃናት ኮይር አለ፣ የቤተሰብ ኮይር አለ። እያንዳንዱ በስሙ የሚጠሩ የኮይር ስም አለ። ሰባቱም አንድ ላይ ሆኖ ቅድስት ስላሴ ኮይር ሆኖ ያገለግላሉ። በየተራ እየመጡ ቤተ ክርስቲያንን ያገለግላሉ። በዚህ ክብር በዓል ትልቅ ክብር በዓል ሲኖር ደግሞ ሰባቱም አንድ ላይ ሆኖ ይዘምራሉ። ቤተ ክርስቲያን ሆኖ ደሞ ደመቅ አርጎ ይዛሉ። ማጆሪቲ ወይም ከፍተኛ በሚባል ብዙ ወጣቶችንም ያቀፈች ቤተ ክርስቲያን ናት። ሰኔ ስድስት የቅዱስ አንጦንዮስ ዓመታዊ ክብረ በዓል የሚከበርበት ዕለት ነው። በአሽራ የቅዱስ አንጦንዮስ ቤተ ክርስቲያንም በዕለቱ የአካባቢውን ጨምሮ ከጎረቤት አገረ ስብከቶች ማለትም ከሶዶና ከአዋሳ አገረ ስብከቶች ካቶሊካውያን የሚሰበሰቡበት፣ በረከቱንም የሚካፈሉበት ዕለት ነው። በቅዱስ አንጦንዮስ ክብረ በዓል እየጨመረ የመጣው የምእመናን ቁጥርም ቤተ ክርስቲያኗ የንግደት ማዕከል እንድትሆን መንገድ እየከፈተ የመጣ አጋጣሚ ነው። ክብረ በዓሉ ደግሞ ባልደረባዋ የሚከበረው ደግሞ በሰኔ ስድስት ቅዱስ አንጦንዮስ ክብረ በዓል ከጎረባች ባሉ ከአካባቢ ባሉ ሀገረ ስብከታትም ጭምር መጥተው እዚህ በደማቅ መልኩ ክብረ በዓሏን ያከብራሉ። ክብረ በዓሉን ከሶዶ ሀገረ ስብከት፣ ከአዋሳ ሀገረ ስብከት፣ ከሆሳዕና ሀገረ ስብከት፣ ከተለያዩ ስፍራዎች ተሰብስበው እንደ ንግደት ቦታ ለማድረግ ብዙ እንቅስቃሴም እየተደረገ ይገኛል። ብዙዎች ጸሎታቸው ሰምሮ ስለታቸው ሰምሮ ጌታን የሚያከብሩበት ትልቁም ቦታ እየሆነ መጥተዋል። በቅዱስ አንጦንዮስ ቁምስና ከአስር ሺህ በላይ ምዕመናን ሲገኙ ይህም ቁጥር ከጊዜ ወደ ጊዜ እየጨመረ የሚገኝ ነው። ምዕመናን ቤተክርስቲያኗን ከመንፈሳዊ አገልግሎት ማለትም ከመዘምር ጀምሮ እንደየአቅማቸው ያላቸውን በማበርከት ከጎኗ ቆመው ይገኛሉ። ቁምስናው በርካታ ወጪዎችን እንዲሸፍን የምዕመናን አስተዋጽኦ ቀላል የሚባል አይደለም። ክርስቲያኖች እንግዲህ በየወሩ በመጨረሻ እሁድ ብዙ ጥምቀት ህፃናት ይጠመቃሉ። ይህ ነው ካቶሊክ ቁጥር በየጊዜው ይጨምራል። እሁድ ሁል ጊዜም ህፃናት ይጠመቃሉ፣ ስድስት ሰባት አምስት ስድስት ብዙ ጊዜ ይጠመቃሉ። ጥምቀት ስናከብር ደግሞ ብዙ ህፃናት ይጠመቃሉ። እኛ ካቶሊካውያን በዚች ቁምስና ስር ያሉ በሀያ አምስቱም ቤተ ጸሎቶች ስር ያሉት ክርስቲያኖች በድምር ስንመለከት አስር ሺህ እና ከዛ በላይ ናቸው። እነዚህ ሁሉ እንግዲህ ቤተ ክርስቲያኗ በራሷ እግር እንድትቆም ጠንክሮ የሚሰሩ ጠንካራ ክርስቲያኖችም ያሉበት ቤተ ክርስቲያን ናት። አስራት በየወሩ እግዚአብሔር ከሰጣቸው ከሁሉም ነገር ለእግዚአብሔር አስራትን ይሰራሉ። ደሞዝተኞች ከደሞዛቸው አስራት ቆርጦ ይሰራሉ። እዚህ ለእግዚአብሔር ከአስር አንድ የሚሰጡበት በየወሩ ሁለተኛ እሁድ የአስራት ቅዳሴ በዚህ ቁምስና ይቀደሳል። ራስን በኢኮኖሚ ለመቻል በተለያዩ ዘርፈ ብዙ በሆኑ ስራዎች፣ በሃይማኖታዊ ስራዎች፣ በጉልበት ስራ በእያንዳንዱ ጸሎት ቤት ያሉ ምእመናን ተደራጅተው እያንዳንዱን ጸሎት ቤት በራሳቸው ጉልበትና በራሳቸው አቅም ይሰራሉ። ጸሎት ቤትም ሲሰራ ከቁምስና ትንሽ ነገር እንጨምራለን እንጂ ሙሉ በሙሉ በራሳቸው ኢኮኖሚ ወጪ ሸፍነው ቤተ ክርስቲያኒቷን ቀጥ አድርገው ይዛሉ። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካዮቻችን በዛሬው ዕለት በሆሳዕና አገረ ስብከት በቅዱስ አንጦንዮስ ቤተ ክርስቲያን የነበረን ቆይታ ይህን ይመስል ነበር። ሰባ አምስት ዓመት ያስቆጠረው የቅዱስ አንጦንዮስ ቤተ ክርስቲያን በዚህ ጊዜ ለበርካታ ምዕመናን በርካታ መንፈሳዊ አገልግሎቶችን እየሰጠ ጉዞውን ቀጥሏል። እኛም በዛሬው ቅኝታችን ከቤተ ክርስቲያኑ ቆሞስ ክቡር አባ ኤርስሞ ጎዴቦ ጋር ይህን በመሰል መልኩ ለእናንተ አቅርበናል። በቀጣይ በሌላ የቤተ ክርስቲያን ቅኝት እስከምንገናኝ ቸር ቆየን እያልን በዚሁ ተሰናበትን።